በትግራይ ክልል በህወሀት አመራሮች መካከል ለወራት የቆየ አለመግባባት ተባብሶ አንደኛው ወገን በታጣቂ ኃይሎች በመታገዝ የአስተዳደር ተቋማትን ሲቆጣጠር ቆይቶ ነበር። የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳም የህወሀት ሊቀመንበር ደብረ ጽዮን ገብረ ሚካኤል የሚመሩት አደመ የሚባለው ቡድን እየወሰደ ያለውን እርምጃ እብደት በማለት ድርጊቱን ከክልሉ አልፈው አዲስ አበባ ላይ ሆነው ኮንነውት ነበር። ከአስራ ሁለት ቀናት በፊት በሰጡት መግለጫ ጌታቸው ረዳ በአዲስ አበባ የትግራይ መንግስት በኃይል እየተናደ መሆኑን፣ መንግስት እርምጃ መውሰድ አለበት ሲሉም የረዘመ መግለጫቸውን በሰጡበት ወቅት ተናግረው ነበር። ይህንንም ብለው ነበር። ማህተም ሰረቁ፣ ትግራይን አጎሳቆሉ፣ እብዶች ሲሉም የቀድሞ ጓዶቻቸውን ብዙ ብዙ ጉዶች ዘረገፉ። ማንም ሰው ሊደራደር ይችላል። ማንም ሰው ፕሬዝዳንት ሆኖ ሊያገለግል ይችላል። የጊዜ አስተዳደሩ ለራሱ የግል ጥቅም፣ ለራሱ የቡድን ጥቅም ሲባል የህዝብን ሰላም፣ የፕሪቶሪያን ስምምነት፣ የአገሪቱን መረጋጋት እንደ መያዣ፣ እንደ ሆስቴጅ ይዞ ክራማት አስሮ እንደገና ለመደራደር ይመጣ አሉ። እዚህ ግርግር ውስጥ ከፍተኛ ተሳትፎ ያደርጉ ሰዎች ምናልባት እንዳትገረሙ፣ ዛሬ ከሰዓት በኋላ መጥተው ያውና ማህተም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳጠራጠሩ እንደዚህ አይነቱ ነውራም ተግባር ማስተናገድ አለማስተናገድ መጀመርም የፌዴራል ጣልቃ ግብነት አንዱ መገለጫ ይሆናል የሚል እምነት አለ። የፖለቲካ አመራር የፈጠረው ብልሽት፣ አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገበት ሁኔታ ተፈጥሯል። ማንም በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይህን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ባሰ መከራ ላይ ያስገባ የሚችልበት ርብርብ እያደረገ ይገኛል። በተግባር የሚታይ እንቅስቃሴ ነው። እንደኔ እምነት፣ የእኔ ፍላጎት ትግራይ ውስጥ የእርስ በርስ የሚሆን ከሌላ አቅጣጫ የመጣ ግጭት እንዲፈጠር ፍጹም ፍላጎት የለኝም። ነገር ግን ከጥቂት ቀናት በኋላ ጠቅላይ ሚኒስትሩ በምክር ቤት ቀርበው እሳቱን ለማጥፋት ብዙ ወደ ጦርነት የሚያስገቡ ነገሮች ቢኖሩም እኛ አንገባም፣ ጊዜ ጊዜው ያስተዳደሩ ጊዜው አብቅቷል አሉ። ባለፉት ሁለት ዓመታት በፕሬዝዳንት ጌታቸው ረዳ በምክትል ፕሬዝዳንት ታደሰ ወረደና ጻድቃን ገብረትንሳኤ የሚመራው አድሚኒስትሬሽን ሁለት ዓመት ተጨማሪ ጦርነት እንዳይፈጠር ሁለት ዓመት ያሉ ጥያቄዎች በንግግር እንዲመለሱ ከፍተኛ ጥረት አድርገዋል። ምንም እንኳን ቀድሞ በነበረው ውጊያ ብንወቅሳቸውም ላለፉት ሁለት አመታት በሰጡት አመራር ግን ማድነቅ ማመስገን እንፈልጋለን። ተጨማሪ ውጊያ እንዳይነሳ ሙከራ አድርገዋል። ጥሩ ነገር ነው እሱ። ያ የሰጠናቸው የሁለት አመት ጊዜ አልቋል። አሁን ስላለቀ የህግ ማሻሻያ የሚፈልግ ጉዳይ አለ። ተጨማሪ ጊዜ ስለሚጠይቅ ህግ መሻሻል አለበት። ህግ ሲሻሻል ደግሞ እስካሁን የነበረው ፈጽም መገምገም አለበት። ተገምግቦ መጠነኛ ለውጥ ተደርጎ የፕሪቶሪያን ስምምነት በሚያከብር መንገድ ኢንትሪም አድሚኒስትሬሽኑ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉን ፕሮሰስ ማረጋገጥ ይጠበቅበታል። ይህን ለማድረግ ፕሬዚዳንት ጌታቸው እና ምክትል ፕሬዚዳንት ታደሰ ወረደ እንዲሁም ጻድቃን ጋትን ጋር ልዩ ልዩ ውይይቶች ስናደርግ ቆይተን የተለያዩ ፕሮፖዛሎች ቀርበዋል። ከነሱ በተጨማሪ ከፓርቲዎች ጋር ከቲፒኤልኤፍም ከሌሎች ፓርቲዎች ጋር ንግግሮች እያደረግን ነው። በዚህ ንግግር መሰረት ህግ አሻችለን ለሚቀጥለው አንድ አመት መጠነኛ ማሻ ያድርገን ኢንትሪም አድሚኒስትሬሽን ይቀጥላል የሚል እምነት ነው በእኛ በኩል ያለው። ዛሬ ደግሞ ጠቅላይ ሚኒስትሩ ለትግራይ ክልል ነዋሪዎች ፕሬዚዳንታችሁን ምረጡ ጠቁሙኝ ልሹምላችሁ ሲሉ በትግረኛ ቋንቋ በማህበራዊ የትስስር ገጻቸው ላይ በምትመለከቱት መልኩ መልእክታቸውን አስተላልፈዋል። ለመላው የትግራይ ህዝብ የቀረበ የጊዜያዊ አስተዳደር ፕሬዚዳንት የጥቆማ ጥሪም ብለውታል። በፌዴራል ህገ መንግስት አንቀጽ 629ና አዋጅ ቁጥር 359995 የፌዴራል መንግስት በክልሎች ጣልቃ መግባት በፕሪቶሪያ ስምምነት እና በሚኒስትሮች ምክር ቤት ደንብ ቁጥር 533-2015 መሠረትም የትግራይን ጊዜዊ አስተዳደር ለሁለት ዓመታት ሲሠራ ቆይቷልም ይላል በአዋጁ 359955 አንቀጽ 15 ዝባር 3 መሰረት ጊዜዊ አስተዳደር የሚቆየው ለሁለት ዓመታት ብቻ ነውም ይላል ነገር ግን ትክክለኛ ምክንያት ካለ ጊዜያዊ አስተዳደሩ የቆይታ ጊዜው ሊራዘም ይችላልም ብለዋል። ጠቅላይ ሚኒስትሩ በትግረኛ ባስተላለፉት መልእክታቸው ከላይ በተጠቀሱት ህጎችና በፕሪቶሪያ ስምምነት የተቋቋመው የትግራይ ጊዜያዊ አስተዳደር ስራውን በሁለት ዓመት ውስጥ አጠናቆ ኃላፊነቱን ለህዝብ ለተመረጠው መንግስት ማስረከብ ነበረበትም ብለዋል በጽሁፋቸው። ይሁን እንጂ ጊዜያዊ አስተዳደሩ ቁልፍ ተግዳሮቶችን በወቅቱ ማከናወን አልቻለም።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 የጠቅላይ ሚኒስትሩ ኃላፊነት መሆኑንም ጠቅላይ ሚኒስትር አብይ አህመድ በትግረኛው መልእክታቸው ላይ አስቀምጠዋል። ህዝቡ በተሟላ መንገድ በምርጫ መሪዎች እስኪመርጥ ድረስም የጊዜያዊ አስተዳደር ፕሬዝዳንት ተሳትፎ እንዲኖረው አስፈላጊ በመሆኑ፣ የጊዜያዊ አስተዳደር ተግባራት በብቃት የሚወጡና የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ብላችሁ የምታምኑባቸውን እጩዎች ከዛሬ ጀምሮ ከዚህ በታች ባለው የጠቅላይ ሚኒስትር ጽህፈት ቤት ኢሜይል መላክ ትችላላችሁ ብለው ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ላይ ለትግራይ ክልል ነዋሪዎች የፕሬዝዳንታችሁን ምረጡ ጥሪን አቅርበዋል። ይህ ታዲያ ከሁለት ሰዓት በላይ ስልጣኔ በኃይል ሊቀማ ነው ሲሉ በመግለጫ የተናገሩትን ጌታቸውን ረዳ ከቦታቸው ያስነሳ መሆኑን ማረጋገጫ ነው። ጌታቸው እንዳሉት ምናልባት ህዝቡ ዳግም ቢመርጣቸው ይመለሰው ይሆን የሚለው ጥያቄ ሆኖ ይቀራል። ጌታቸው ከጠቅላይ ሚኒስትር አብይ አህመድ ስልክ ተደውሎልኝ ነው የመጣሁት። ጠቅላይ ሚኒስትሩ መሬት ላይ ያለውን ነገር እንዳብራራላቸው ነው የጠሩኝ። ይህ ጉዳይ ከጠቅላይ ሚኒስትሩ ብቻ ሳይሆን ከሌሎች ምዕራባውያን ዲፕሎማቶች ጋር የመወያይበት ነው ብለው ነበር። በመግለጫቸው ከአውሮፓ እና ከዩናይትድ ስቴትስ አምባሳደሮች ጋር እንደሚያወሩ በመናገር እነዚህ ሰዎች ሁኔታዎችን ይከታተላሉ፣ የፕሪቶሪያ ስምምነት ተፈጻሚ እንዲሆን እያገዙንም ያሉ ዲፕሎማቶች ናቸው ብለው ነበር በወቅቱ በመግለጫቸው። ከጠቅላይ ሚኒስትሩ ጋር ያለኝን ስብሰባ ማጠናቀቅ አለብኝ። በሚቀጥሉት ቀናት ሌሎች ስብሰባዎችም አሉኝ። በሚቀጥሉት ሳምንት መጀመሪያ ወደ ትግራይ ይመለሳለሁ። ይህ የኔ እቅድ ነው ብሎ የነበሩት ጌታቸው ረዳ አሁን በተባበሩት አረብ ኤምሬት ይገኛሉ። በዛም ሆነው ህክምናቸውን እያደረጉ ከጊዜያዊ አስተዳዳሪነታቸው በይፋ መነሳታቸውን የሰሙ ይመስላል። የሰሜኑ ጦርነት መሪ ተዋናይ የነበሩ ሰው፣ በጦርነቱ በርካታ የኮሚኒኬሽን ስራዎችን የሰሩት ሰው በቀጣይ የሀገሪቱ ኮሚኒኬሽንን ይመሩ ይሆን ወይንስ በዛው ይረሱ ይሆን? ጊዜ የጊዜያዊ አስተዳደሩን ስልጣን ላጡት ሰው መልስ የሚሰጥ ይሆናል።